ሰላም ሰላም ውድ የጉዞ ቲዩብ ቻናል ቤተሰቦች እንኳን በሰላም ወደ ጉዞ ቲዩብ ቻናል በሰላም መጣችሁ ብያለሁኝ። ዛሬ እስኪ በአንድ ርዕስ ላይ ያለኝን ሀሳብ አስተያየት ሼር ላድጋችሁ ላጋራችሁ ብያሰብኝ። የዛሬ ርዕስ ምንድን ነው? በቀን አንድ ፐርሰንት የሚል ሀሳብ ላይ ጀመቻለሁኝ። በቀን አንድ ፐርሰንት ማለት እንደ ምሳሌ ፐርሰንት ተብሎ ሊታሰብ የሚችለው እስከ መቶ ድረስ ነው አይደለም። አብዛኞቻችን ደግሞ በህይወታችን ልናሳካቸው የሚፈልጋቸው ውጤታማ መሆን እንፈልጋቸው ከፍርሃት መላቀቅ የምንፈልግባቸው በጣም ብዙ ነገሮች አሉ። ግን ያን ነገር ለማድረግ ደግሞ ውስጣችን ያለው ፍርሃት ሰው ምን ይለኛል፣ ማህበረሰቡ ምን ይለኛል፣ ውስጤ ያኔ ማድረግ ኃይል አለው ያኔ መፈጸም ችሎተዋል በሚል ፍራቻ የተነሳ ባለንበት እንድንቀመጥና ወደፊት እንዳንራመድ ብዙ ነገሮች ይጎድትናል ማለት ነው። ያ ማለት መቶ ፐርሰንት ለመድረስ አስበን፣ ግን ባለንበት እንቀመጣለን ማለት ነው። ስለዚህ ያን ችግር እንዴት እንፍታ፣ ያን ነገር እንዴት ወደፊት እናስኬደው በሚለው ሀሳብ አለኝ። እንደ ምሳሌ ብንወስድ ፐርሰንት እንደተናገርኩት ከዚህ በፊት እስከ 100 ፐርሰንት ይባላል። ሰው አብዛኞቻችን ፊልም ላይ ልናያቸው እንችላለን፣ ድራማ ላይ ልናያቸው እንችላለን፣ ሰፈራችን ላይ ያሉ ሰዎች ልናያቸው እንችላለን። እኛ ማስተካከል እና መተግበር የምንፈልጋቸውን ማንነታችንን፣ ባህሪያችንን፣ ስብዕናችን ከእነሱ እያየነው ያን ነገር ደግሞ መተግበር የምንፈልጋቸው ነገሮች አሉ። ምን ቀን አለን ያን ነገሮች ከነሱ ምን አለ እንደሱ በሆንኩኝ ወይም ምን አለ ደግሞ ያን ነገር እሱ እንደሚያደርገው በድፍረት ባገኙት ትሉና ነገር ግን ሀሳብ ቾና ቀራል ማለት ነው። ያን ነገር ለማድረግ ከእናንተ ምን ይጠበቃል? በቀን 1% እንባል ነገር አለ። በቀን 1% ሊባል የምችል ነገር አለ። እንደ ምሳሌ እንውሰድና የሰው ልጅ ብዙ ፍርሃቶች አሉበት። የዋና ፍርሃት አለበት። የመዋኘት ፍርሃት አለበት። ጾታዊ ግንኙነቶችን ሴት ወንድ፣ ወይም ደግሞ ወንድ ሴትን የመናገርና ጾታዊ ግንኙነቶችን የማውራት ፍርሃት ሊኖርባችሁ ይችላል። የመንገድ ፍርሃት ሊኖርባቸው ይችላል። ተራራ ላይ የመውጣት ፍርሃት ሊኖርባቸው ይችላል። ቢዝነስ፣ ወይም እንደዚህ ዓይነት ነገሮችን፣ ንግዶችን ለመጀመር ታስቡና ከፍርሃት የተነሳ ባልጀምረው ቢቀር ይሻለኛል ትላላችሁ። ነገር ግን ሰው ጀምሮ ስታዩ ያ ነገር ደግሞ እንደገና ውስጣችሁ ይነሳና ምን አለ ጀምሬ በሆነ ብላችሁ ደግሞ ሁሌ ውስጣችሁ ይነሳሳል፣ በስሜት ይነሳል። ነገር ግን ያ ነገር ከማለፉ በፊት እድሜያችሁ ከማለፉ በፊት ዛሬ በመተግበር ወይም ደግሞ በቀን አንድ ፐርሰንት ብቻ በመተግበር ያን ነገር ማሻሻል እንችላለን ማለት ነው። ይሄ ማለት ምን ማለት ነው? ቅድም እንደነገርኳችሁ መቶ ፐርሰንት የሚባል ነገር አለ። ስለዚህ አንድ የምትፈሩትን ነገር ማስታከል የምትፈልጉትን ነገር በተደጋጋሚ በተደጋጋሚ በተደጋጋሚ የሞከርነው በሄድን ቁጥር በዛ ነገር ላይ ኤክስፐርት እንሆናለን፣ ያን ነገር ማሻሻል እንችላለን። ከማስታከልና ከማሻሻል በላይ ያን ነገር የፈራ ወይ ደግሞ ማድረግ የፈለግነው ነገር ከዛ በላይ ኤክስፐርት ሆነን ሞልድ ማድረግ እንችላለን ማለት ነው። ነገር ግን ያለ መጀመር አብዛኞቻችን ከየት መጀመር እንዳለብን አናቅም። ያን ነገር ለማሳካት ከየት መጀመር እንዳለብን አናቅም። ስለዚህ ይሄን ወይ ለምናስተካክል ብለን ስናስብ በቀን አንድ ፐርሰንት እናስባለን። ወይ በቀን አንድ ፐርሰንት ማሳካቱ ከምንም በላይ ፕሮሰስ ማድረጉ ፐርፌክት ያደርገናል ብዬ አስባለሁ። እንዳልኳችሁ ቀደም በአንዴ ተነስቶ ለምሳሌ ድፍረት ከሆነ በአንዴ ድፍረት ደፋር መሆን አይቻልም። እንደ ምሳሌ ብንወስድ የዋና ፍርሃት ካለባችሁ በአንድ ቀን ተነስቶ ዋና መልመድ አይቻልም። በአንድ ቀን ተነስቶ የምትፈሩትን ነገር ማድረግ አይቻልም። በአንድ ቀን ተነስቶ ከአይን አፋርነት ተነስቶ ወደ ጀግንነት ወይም ደግሞ በጣም ሰው ጋ ያላችሁን የኮሚኒኬሽን ግንኙነት ጨርሳችሁ ደፋር መሆን አትችሉ። ስለዚህ ከእናንተ የሚጠበቀው ምንድነው? በቀን አንድ ፐርሰንት በቀን አንድ ፐርሰንት ብቻ በማስተካከል በአመት ውስጥ ከመቶ ፐርሰንት በላይ 365 ፐርሰንት ማስተካከል የምትችሉበትን ነገር ነው። አሁ የነገርኳችሁ እንደምሳሌ ብንወስድ ዋና ስትወስዱ በመጀመሪያው ቀን ሙሉ በሙሉ እንድትዋኙ አይደል ያስለማምዷችሁ። የዋና ቦታ ስትሄዱ ሙሉ በሙሉ እዛ ጋ ያለው መዋኛ ገንዳ ላይ ከጫፍ እስከ ጫፍ ደርሳችሁ ነው አይደልምት እምትባሉት። መጀመሪያ ትንፋሽ መቆጣጠር ትጀምራላችሁ ትለማመዳላችሁ? ቀስ በቀስ እንዴት እግራችሁ ፍሎ ማድረግ እንዳለባችሁ ትለማመዳላችሁ። ቀስ በቀስ ደግሞ እንዴት መዋኘት እንዳለባችሁ ትለማመዳላችሁ? ያ ነገር ምን ያክል ቀን ይወስዳል ያ ምን ያክል ፕሮሰስ ይወስዳል የሚለው ያ የናንተ ድፍረት ነው። ያ የናንተ አካሄድ ነው። ስለዚህ ያን ነገር ምን ወስደው ምን ያክል ይሆናል ማለት ነው። እንደምሳሌ ለዋና ከሆነ በትንሹ ሳምንት ይፈጅብናል። ማንም ሰው ብስክሌት ነርቶ የማያውቅ ማንም ሰው ዋና ዋኝቶ የማያውቅ ሰው በአንድ የመጦ መንዳት ወይም መዋኘት አይችልም ማለት ነው። ስለዚህ ምን ይደረጋል? ቀን በቀን አፋችን ውስጥ ውሃ እየገባ ትንፋሽ እያጠረን ሰውነታችን እየደከመን፣ ግን በየቀኑ ያን ነገር እያስተካከልነው ከሳምንት በኋላ ያን ነገር ፐርፌክት እንሆናለን ማለት ነው። ወይም ደግሞ ብስክሌት ከሆነ ሰምቲንግ እየወደቅን እየተነሳን እግራችን እየተላላጠ ያን ነገር ፐርፌክት አድርገን ከወራት በኋላ እዛ ነገር ላይ ማስተር መሆን እንችላለን ማለት ነው። ስለዚህ ይሄን ነገር ደግሞ ወደ ህይወታችን ልምድ ስናመጣው፣ ለምሳሌ ሰው ጋር የመገናኘት ችግር ካለባችሁ፣ ፍርሃት ካለባችሁ፣ ኮሚኒኬት የማድረግ ችግር ካለባችሁ በአንዴ ተነስቶ ከዚህ በኋላ አይናፋር መሆን አልችልም፣ ከዚህ በኋላ ማህበረሰቡ ጋር መገናኘት አለብን መገናኘት አለብኝ፣ ፍርሃት የሚባል ነገር ከዚህ በኋላ ውስጥ የለም ተብሎ በአንዴ መቶ ፐርሰንት ደረጃ ላይ በመድረስ ሃይ ሌብል የሆነ ደረጃ ላይ መውጣት አይቻለም። ስለዚህ እናንተ ልታደርጉት የምችሉት ነገር ምንድን ነው? እንደ ምሳሌ አይናፋር ከሆናችሁ ወይም ደግሞ ሰው ጋር ኮሚኒኬት የማድረግ ችግር ካለባችሁ በቀን በቀን አንዳንድ ፐርሰንት፣ ለምሳሌ በቀን አንድ ሰው ልታወቁ ትችላላችሁ። ከዚህ በፊት ልታወሩት የምትፈልጉትን ወይም ደግሞ የምትፈሩትን ሰው ሰላምታ በመስጠት ቀን በቀን ወሬ በመጀመር ከዛ ሰው ጋር ኮሚኒኬት በማድረግ ከዛ በኋላ የእሱን ጓደኛ በመቀጠል ቤተሰብ፣ ከዛ በኋላ ሰፈራችሁን ያሉ ሰዎች ጋር በማውራት ማህበረሰቡ ጋር መቀላቀል ትችላላችሁ። ያ ምን ማለት ነው? ከሳምንት ከሁለት ሳምንት በኋላ ውስጣቸው ያለው ፍርሃት ሙሉ በሙሉ ይወገድና እስከዛሬ እስከ ዛሬ የት ደረስኩኝ፣ እስከ ዛሬ ይህን ነገር እንዴት ማድረግ አቃተኝ፣ ይህን ያክል ቀላል ነበር ወይ፣ ይህን ያክል ኢሞሽናል መሆኔ ነው እንጂ ይህ ነገር ማሳካት ነበረብኝ በማለት ያኔ መቆጨት ትጀምራላችሁ። ነገር ግን አንድ ቀን ተነስታችሁ ሰፈራችሁ ያለ ሰው ኦኬ፣ ዛሬ በጣም ስህተት ፈጥሬ ነበር፣ እስከ ዛሬ ድረስ በጣም ትልቅ ስህተት ፈጥሬ ነበራል። እስከ ዛሬ ማውራት አለመቻለ ትልቅ ስህተት ነው። ስለዚህ ከዚህ በኋላ እመኑኝ፣ ኦቁኝ፣ እኔ ጀግና ነኝ እስካሁን ያለው ማንነቴ በጣም ልክ አልነበረም ብላችሁ ልትደረፉ የምትሞክሩ ከሆነ እነዛ ሰዎች እናንተ ምን ይሏቸዋል? የሰውዬ ማህበር ጀምሯል ወይ ደግሞ ሙድ ለመያዝ ጀምሯል፣ ሌላ ነገር ማሰብ ጀምሯል በማለት እንኳን አክሴፕት ሊያደርጓችሁ፣ ሪጀክት ነው ሊያደርጓችሁ የሚችሉ። ስለዚህ ቅድም እንዳልኳችሁ ከምን ይጀመራል ማለት ነው ዋና? ቀስ በቀስ እንደሚጀመረው ብስክሌት ቀስ በቀስ እንደሚጀመረው ሁሉ ሰፈራችሁ ላይ ያለው ማህበረሰብ ቀስ በቀስ ከሰላምታ ከግንኙነት፣ ጓደኛ ለጓደኛ በመተዋወቅ ከዛ በኋላ ራሽናላይዝድ በመሆን ሰው ጋ ግንኙነት መፍጠር ትችላላችሁ። ያ ማለት ነው ምን ማለት ነው? በቀን አንድ ፐርሰንት ነው ሰው ጋ በቀን አንድ ሰው መተዋወቅ፣ ከዛ ጓደኛውን፣ ከዛ ፋሚሊ። እነዚህ ነገሮች በ30 ቀን በ40 ቀን ዴይሊ በየቀኑ አንድ አንድ ፐርሰንት እየሰራችሁ በሄዳችሁ ቁጥር በቀን አንድ ማለት በአመት 365 ነው አይደለም። ፐርሰንት ተብሎ የሚታሰበው መቶ ፐርሰንት ነው በቀን አንድ ፐርሰንት መለማመድ ማለት ግን በወር 30 በአመት 365 ላይ ፐርፌክሽን መሆን ትችላላችሁ ማለት ነው። ያ ምን ማለት ነው 100% ተብሎ ከሚታሰበው ሊሚት በላይ እናንተ ኦቨር ሀይ ትሆናላችሁ ማለት ነው። ስለዚህ ሁሌም በሕይወታችሁ ውስጥ ልታደርጉት የምትፈልጉት ነገር፣ የምትፈሩት፣ ልታሳኩት የምትፈልጉት በሕይወታችሁ ውስጥ ያስቀመጣችሁት ግብ እንዲሳካ ከፈለጋችሁ በአንድ ቀን ተነስታችሁ ይሄ ነገር ከዛሬ በኋላ ማድረግ እችላለሁ፣ ወኔ አለኝ፣ ኃይል አለኝ፣ እስከዛሬ ስሞኝ ነበርኩኝ፣ እስከዛሬ ድረስ ይሄን ነገር ባለማድረጌ ተቆጭቻለሁ ብሎ በመነሳት በመደንፋት ወይም ደግሞ ያን ነገር ለማስተካከል በመሯሯጥ ብቻ ሳይሆን ወይም ደግሞ ኦቨርሃይድ በመሆን ሳይሆን ከ1 ፐርሰንት በመጀመር ግንኙነታችሁን ቀስ በቀስ በመጀመር ሰው እናንተ ላይ ያለውን እምነት እንዲያዳበር በማድረግ ቀስ በቀስ አንዳንድ አንዳንድ ነገሮችን በመለማመድ በአመት 365 የሆነ አስተያየት በመስጠት ሕይወታችሁ ላይ ግባችሁ ላይ ልደርሱ ትችላላችሁ። ስለዚህ አስታውሱ፣ በቀን 1 ፐርሰንት በሕይወታችሁ ላይ የምትፈሩትን ነገር በቀን 1 ፐርሰንት ግባችሁ ላይ ልታሳኩ የምትችሉትን ነገር በቀን 1% ብቻ በማድረግ በአመት 365 በላይ አፕግሬድ ማድረግ ትችላላችሁ። ስለዚህ አስታውሱ ፍርሃታችሁን፣ ግንኙነታችሁን ሶሻል ሚዲያ ላይ ሶሻል ማህበረሰቡ ላይ ያላችሁ ነገር ማስተካከል ከፈለጋችሁ በቀን አንድ ፐርሰንት ያለዋችሁ ነገር በማስተካከል ብቻ በአመት 365 ፐርፌክት የሆነና ራሳችሁን ሞራላይዛችሁን ፋሲላይታችሁን በማሟላት ፐርፌክት የሆነ ሰሞን ትችላላችሁ። አመሰግናለሁ።